የአማራ ሚዲያ ኮርፖሬሽን ዜና መጽሔታችንን በቀጥታ እየተከታተላችሁ ነው ተመልካቾቻችን ቀናችሁን ከኛ ጋር ስላደረጋችሁ ደስ ይለናል የቢዝነስ የዘገባ ሰዓታችን ላይ የምንገኘው ነጻነት ደግሞ መረጃዎቹን የሚያጋራ ነው ይሆናል ነጻነት መልካም ቆይታ ይሆናል አመሰግናለሁ ነው ሶኒያ ጤና ይስጥልኝ የተከበራችሁ ተመልካቾቻችን በቢዝነስ ጉዳዮች ቆይታ እናደርጋለን አብራችሁን ቆዩ በቀሪ ወራት የወጣቶችን የሥራ ዕድል ተጠቃሚነት ይበልጥ ለማረጋገጥ እንደሚሰራ የደቡብ ወሎ ዞን ስራና ስልጠና መምሪያ አስታወቀ መምሪያው ባለፉት ዘጠኝ ወራት በዞን የወጣቶችን የስራ ዕድል ፈጠራ አፈጻጸም 85 በመቶ መድረሱን ገልጸዋል። ቴዎድሮስ ድሉ ዝርዝር አለው። በደቡብ ወሎ ዞን የስራ እድል ተጠቃሚ ለመሆን የሚጠባበቁ በርካታ ወጣቶች ይገኙበታል። በተያዘው የ2017 በጀት ዓመት በዞኑ 133000 ለሚሆኑ ወጣቶችን የስራ እድል ተጠቃሚ ለማድረግ በትኩረት እየሰራ መሆኑን ከደቡብ ወሎ ዞን ስራና ስልጠና መምሪያ ያገኘነው መረጃ ያመለክታል። ሴቶች፣ አካል ጉዳተኞች፣ የዩኒቨርሲቲና የኮሌጅ ምሩቃን የስራ እድሉ ተጠቃሚ እየሆኑ ነው ተብሏል። ግብርና፣ ማኑፋክቸሪንግና አገልግሎት ዘርፍ በደቡብ ወሎ ዞን ለወጣቶች የስራ እድል የተፈጠረባቸው መስኮች ናቸው። የደቡብ ወሎ ዞን ስራና ስልጠና ምክትል መምሪያ ኃላፊ አቶ ውብሸት አሰፋ በዞኑ የባለፉት ዘጠኝ ወራት የስራ እድል ፈጠራ የሚገኝበትን ሁኔታ በስልክ ነግረውናል። ስራ እድል በዚህ አመት ያው ወደ መቶ ሰላሳ ሶስት ሺ ነው የስራ እድል እንፈጥራለን ብለን አቀን የገባ ነው። ከዚህ ውስጥ አሁን በዘጠኝ ወር ውስጥ ወደ መቶ አስራ አራት ሺህ አካባቢ የስራ እድል ፈጥረናል። ከእቅዳችን ወደ ሰማኒያ አምስት በመቶ አካባቢ ስራ እድል ተፈጥሯል። ከዚህ ውስጥ ያው ቋሚ ሰማኒያ ፐርሰንት አካባቢ መፍጠር አለብን። ከመቶ ስድስት ሺ ሰባት መቶ ሀያ ሁለት ነው እቅዳችን። እስካሁን ሰማኒያ ሰባት ሺ ሶስት መቶ ሀያ ስምንት አካባቢ ስራ ዕድል ፈጥረና በቋሚ በመቶኛ ስናመጣው ወደ ሰማንያ ሁለት ፐርሰንት አካባቢ የስራ ዕድል ተፈጥሯል። ይህም መፈጠር ካለበት ሰማንያ ፐርሰንት በላይ በቋሚ ስራ ዕድል የተሻለ የተፈጠረ ያለበት ሁኔታ አለ። ወጣቶችን በቋሚና በዘላቂነት የስራ ዕድል ተጠቃሚ ለማድረግ ኢንተርፕራይዞችን ማደራጀት ቅድሚያ የሚሰጠው ተግባር መሆኑን ነው አቶ ውብሸት የነገሩን። ቋሚ የስራ ዕድልም ሌሎች ሌሎችም ነገሮች ሊያጠናክር የሚችለውም ስራ ዕድሉም ይበልጥ ቀጣይነት ያለውም የሚያደርገው የኢንተርፕራይዝ መስረታችን ነው ጉዳይ ምስረታችንን ስንመለከተው በዚህ ዓመት አቅደን የገባ ነው ወደ ሰባት ሺ አምስት መቶ ሰባት አካባቢ ኢንተርፕራይዝን መሰረታለን ብለን ነው ሶስት ዘርፍ በግብርና በኢንዱስትሪና እስካሁን ኩላችን እንደ ጥቅል ወደ አምስት ሺ ዘጠኝ መቶ ሰባ ስድስት አካባቢ ኢንተርፕራይዝ መስርተናል። ከዚህ ውስጥ ከሶስት ዘርፍ የተሻለ አገልግሎት፣ በሁለተኛው ደረጃ ደግሞ ኢንዱስትሪ፣ በሶስተኛ ደረጃ ደግሞ ግብርና ሲሆን አሁንም በቀጣይ በዘጠኝ ወሩ ግብርናና ኢንዱስትሪ ዘርፍ አካባቢ ላይ ርብርብ ማድረግ እንደሚገባ በተለያዩ እንትኖችም ጭምር ስራዎች የተገመገሙበት ሁኔታ አለ። ወደታችም የዞኑ አስተባባ የዞኑ ጠቅላላ አመራር ወርዶ ስራዎችን እየደገፈ ያለበት ሁኔታ አለ። የደቡብ ወሎ ዞን ካለው የቆዳ ስፋት አንጻር በርካታ ወጣቶች የስራ እድል ተጠቃሚ ለመሆን እየተጠባበቁ ነው ያሉት ምክትል መምሪያ ኃላፊው በተያዘው የበጀት ዓመት በቀሪ ወራት የወጣቶችን የስራ እድል ተጠቃሚነት ለማረጋገጥ እንሰራለን ብለዋል። ግብርናና ኢንዱስትሪ ላይ ትኩረት አድርገው መሰራት እንዳለበትም አንዱ የተቀመጠ ነው። ሌላው የብድር ስርጭትም ቢሆን የተዘዋዋሪ ብድር ስርጭት አለ። የተለያዩ መያድ ጭምር አሉ ብድር የሚሰጡ እና እነዚህም፣ ብድር በፍጥነት ቢዝነስ ፕላን ወጣቶችን እያደራጀን ቢዝነስ ፕላን እየተሰራ ጭምር ወደ ስራ እንዲገቡ አቅጣጫም እሱ አካባቢ የተቀመጡበት ሁኔታ አለ። ሌላው ሸድ ግንባታ በዚህ አመት የዞኑ አስተባባሪ ኮሚቴ ጭምር አንዳንድ ሁሉም ወረዳ ሶስት ሶስት ሸድ ከሌማት ትሩፋት ጋር በማያያዝ ጭምር ለስራ ዕድል መፍጠሪያ ማዋል አለበት ተብሎ አቅጣጫም ተቀምጧል። ከዚህ ጋርም ተይዞ የተጀመሩ ሸዶች አሉ። እነዚህ ሸዶች ደግሞ የበለጠ በተቀመጠው አቅጣጫ መሰረት ተጠናክረው ቀጥለው ለስራ እድል መፍጠሪያ ጭምር የሚሆኑ አንዱ በአቅጣጫም የተቀመጠና በቀጣይም ትኩረት ጭምር የሚደረግባቸው እንትኖች ናቸው። ከስደት ተመላሾችን በደወሎ ዞን የስራ እድል ተጠቃሚ ለማድረግ እየተሰራ ነው ተብሏል።